ነው ብታይ፣ የአካባቢው ማህበረሰቦች የአካባቢው ነዋሪዎች የአንዳንድ ልጅ ይሰጣቸዋል ከትምህርት ቤት ማለት ነው። አንዳንድ ልጅ ይወስዳሉ እነዛን ልጆች ቤታቸው ልክ እንደ ወላጅ የሚፈልጉት ነገር ሲኖር፣ በዓል ሲኖር፣ ችግር ሲኖር፣ ምንም ሲፈጠር እነሱ ጋር እንዲሄዱ ባይተዋር እንዳይሆኑ እንዳይሆን ብቸኝነት እንዳይሰማቸው ምንም ቢሆን እንዲሄዱ። የኔ አባት ደግሞ ዶክተር አስራት ነበረ አምስት ዓመታት ያህል እሱ ነበረ። እና እንዳልኩሽ እንደ ቤቴ እየሄድኩኝ ማድረግ ምፈልጋቸውን ነገሮች እያደረግኩኝ ማረፍ ስፈልግ፣ ማታም መሄድ ስፈልግ፣ ቤቴ በቃ እንደ ቤቴ ነው የኖርኩትና በጣም ማመስገን እፈልጋለሁ ከነ ቤተሰቦቹ ከዛ ደግሞ ሌላም ወላጅ ነበረኝ። ወላጅ ምልሽ፣ ያው የመንፈስ ወላጅ በጣም የመወዳት እናት በመንፈስ በህይወት አሳድጋኛለች እና ወይዘሮ ወለተመድን ትባላች። እሷንም ከነ ቤተሰቦቿ በጣም ነው የማመሰግነው። የነሱ ሰፖርት፣ የነሱ መንገድ በቃ ህይወትን በጣም ያቀለለልኝ። የሆነ ሰው ሄዶ ባይተዋር አይሆንም ማለት ሰው ወይኔ ብቻዋን እናት መባል ሰው አልነበርኩም እና ተመርቄ ስመጣ ሁለት ቦታ ላይ የተደገሰልኝ ሁለቱም ጋር ቀን እናቴ ጋር ማታ ደግሞ አባቴ እሱ ጋር ቀን፣ እንደዚህ ነበረ። ተመርቄም ስመጣና ህይወቴ እንደዛ ነበረ። የጎንደር ህይወቴ አምስት ዓመቱም እንደቀላል ነው ያለፈልሽ፣ እንደቀላል እግዚአብሔር ይመስገን። ፈተን ጊዜቶች ይኖራሉ። በትምህርትም በህይወትም በአንዳንድ መንገድም እንፈተናለን። ግን ፈተኖቹ አይቆዩም፣ እነዚህ ሰፖርቶች ሲኖሩሽ አይቆዩም እና ቀጎንደር ጎንደርን ሳስባት እንደዚህ አይነት መልካም ትዝታዎች አለኝ። እና ልደታ ቤተክርስቲያን ደግሞ አለች። በቃ ሁሌ እላለሁ ልደታ የኔ ሰማያዊ ቴራፒስት እላለሁ። ያንሳል ቃሉ ግን በቃ ስሄድ ስሄድ በጣም ነው ምድ ነው ምረጋጋው ምንም አይነት ጥያቄ ካለኝ የማቀርብበት በቃ ስሄድ በጣም ደስተኛው እንደምመጣ ማረጋግጥበት በጣም የሰላማዊ ቦታ የነበረ ጎንደር። እና ስለ ጎንደር ብዙ ባወራ አልጠግበ እና የጎንደር አስራ አንድ ሰዓቷ ይናፍቀኛል ጎንደር አስራ አንድ ሰዓት ላይ ይሁን የሚነፍስ ንፋስ አለ፣ የሰላም ንፋስ፣ ሰማያዊ ያምራል። እና የሆነ ያንን ሰዓት ውጭ ሆኖ ጊዜ ማሳለፍ ከጓደኞቼ ጋር በጣም ተነስቼ እንሂድ ነው እውነት ደስ ይለኛል፣ ደስ ይለኛል። በጣም እንትን ውስጥ ከተሽን ደስ ይላል። ጥሩ ነበር። እጅግ እግዚአብሔር ይመስገን። በጣም የጻፍሽው ግጥም አለ እንዲሁ ስለ ጎንደር አገሩም የለም ግን አይቀርም ግጥም ነው የሚመስለው ባይዘው አሁን የነገርሽው እውነት። ስለዚህ ቀላል ወደ ግጥም በጣም ቀላል ነው ለመቀየር፣ ኦልሞስት ብለሽዋል። እግዚአብሔር ይመስገን በጣም አምስት አመት ረጅም ነው እንግዲህ በጣም እንዳልሹ በብቸኝነት ከቤተሰብ ተለይተሽ ያሳለፍሽበት ጊዜ ነው እና እንደ አስቸጋሪ ምት የመጀመሪያ ፈተና የነበረው የዲፓርትመንት ምርጫ ላይ የህግ ባለሙያ መሆን እፈልግ ነበረ። በአንድ በኩል ደግሞ የስነ ልቦና ባለሙያ መሆን እፈልግ ነበር እና ሁለቱ ልክ ህግ ከገባው በኋላ የመጀመሪያው ኮርስ ላይ ልቤ ገና ህግን በደምትን ስላላልኩት ይሄ ለስላሳዋን ህሊና እንዳላጣት ፈራው። ኬዞቹ የሚነሱት ኬዞች ምናምን የትምህርቱ ጥንካሬ አስፈራኝ። በጣም ፈራው። ከዛ እንደው አንድ ቀን ይቅር በለኝ፣ የጎንደር ዩኒቨርሲቲ ስኩል ኦፍ ሎው አንድ ቀን ሳይኮሎጂ ክላስ ገብቼ ተምሬያለሁ። መስነጽ አንድ ቀን አዎ፣ በቃ አልፈልግም፣ ዲፓርትመንት ቀይሩኝ ብዬ ሄጄ ተምሬያለሁ። አምሬ ግን ፈታኝ ነበር እኔ ከዛ እሱን፣ በቃ በጣም መጨረሻ እንትን ላይ ደረሰን፣ ከብዶሽ መወሰን። አዎ ህግንም እወደዋለሁ፣ ስነ ልቦና ባለሙያ መሆን በጣም ፈለግኩ። ከዛ እንዳልኩሽ ልደታ ነው ብዙ ነገሮችን ሄጄ መወስነው እና ሄድኩና የሆነ ቀን ጠዋት ነው፣ ቅዳሜ ጠዋት ትዝ ይለኛል። ሶስት እንትን ጽፌ ህግ፣ ህግ፣ ህግ፣ ከዛ ደግሞ ስነ ልቦና ብዬ ቤተክርስቲያን ይዣቸው ሄድኩና እዛው ልደታ ስዕሏ ጋር አስቀመጥኩትና፣ በይ እንግዲህ አንቺ መረጩ፣ አንቺ መረጩ። ከዛ ግን ከመረጥሹ በኋላ ግን ወደዚህም ወደዛም አልልም። ከዛ በኋላ አንቺ አቅኙ መንገዴን ህይወቴን በቃ እኔ ግራ ገብቶኛል፣ የትኛውን እንደምመርጥ አላቅም።

ከዚህ በኋላ እንግዲህ ትምህርቱን ቢከብደኝ ምንም ቢሆን ከባባድ ነገሮችን ቢመጡ ብጽጸትም በቃ መርጫዋለሁ። ስለዚህ አንቺ መንገዴ ናስቺ ብዬ መረጥኩኝ። እግዚአብሔር ይመስገን ህግ ጥሩ ነገሮች ነበሩት። ስመረቅም እግዚአብሔር ይመስገን በጥሩ ውጤት ተመርቄ ነው። ከስነ ልቦናም አራቅሽም፣ በስነ ጽሁፉ ደግሞ የሰውን አይምሮ እያከምሽ፣ ትክክል እያስደሰትሽ ነው። ልክ ነሽ። ብዙ ሩቅ አይደለም ብዬ አስባለሁ። በጣም ደግሞ እግዚአብሔር ጊዜ ከሰጠን እማራለሁ። ግን ልክ ነሽ፣ ይናት ገና ነሽ፣ እማራለሁ ብዬ አስባለሁ። አዎ ህግም ደግሞ በሆነ በሆነ መንገድ ስታየው አፕላይድ ሳይኮሎጂ ነው። ምክንያቱም ሰዎችን መጀመሪያ ታደምጫቸዋለሽ። ተሰማ አለ፣ ፕሮሰሱ አለ፣ ያኛው ቴራፒቲክ ሪሌሽንሽፕ ባይኖርሽም ግን ይኖራል። ይሄ መተካከሙ ፍትህ ደግሞ አንድም አካሚ እኮ ነው። አንድ ሰው የሚፈልገው ነገር ሲደረግለት ይድናል አይደለ? ያጣሽውን ሲመለስልሽ ወይም የሆነ ነገር እዛ ውስጥ ደህና ትሆኛለሽ። እና እዛ ውስጥ ህግ ውስጥም ስነ ልቦናን አግኝቸዋለሁ ብዬ አስባለሁ። ከዛ ወደ አዲስ አበባ ተመለሽ? ወደ አዲስ አበባ መጣው መስከረም 25 2016 ነበረ። ተመርቀን ጨርሰን ጎንደርን ተሰናብቼ መጣሁት። ከዛ ወደ አዲስ አበባ ሙሉ ለሙሉ ወደዚህ እንትን አደረግኩኝ። ትንሽ ቻሌንጅ የሆነብኝ ነገር እዛ እንዳልኩሽ ላይፍ በጣም ሲምፕል ነው፣ ቀላል ነበረ፣ ሁሉም ነገር ቀላል ነበረ ብልሽ፣ ትንሽ ከተማ የሚከብዱ ነገሮች አሉት። በረፍት ስነ ጽሁፉም አለ። ትምህርቱንም የህግ ትምህርቱንም ቀጠልኩኝ። እዚህ አዲስ አበባ ዩኒቨርሲቲ አሁን የመጀመሪያ ዓመት የሂውማን ራይትስ ተማሪ ማስተር ወዲያ፣ ወደ ትምህርቱ ቀጠልሽ። አው እንዳልዘናጋ ፈራ ፈረው። ህይወት በጨመረ ቁጥር፣ ሀላፊነቶች በመጡ ቁጥር፣ ብዙ ነገሮችን ባየሁ ቁጥር ጊዜሽን በደንብ በአግባቡ እየተጠቀምሽበት ነው። አዎ እግዚአብሔር ይመስገን፣ እግዚአብሔር በረዳ ይመጠን። አዎ ህግን ሙያ እንደዚህ በውበት ደስ በሚል መንገድ ገለጽሽ። የሚታዩ እና እንደዚህ ውበት እንዳለው እንደዚህ ቴራፒ እንዳለው እንደዚህ የመደመጥ ስሜትን እንደሚፈጥር ተረድችኋል። አቅም የህግ መብትሽን ራሱ ለማስጠበቅ ወደ ህግ እንድትሄጂ የሚያግዝ ስሜትን ነው ክሬት ያደረግሽልኝ። የእውነት ህግ ውስጥ የገባ ሰው የሆነ ጨለማ ውስጥ እንደገባ ማይስቅ፣ ማይጫወት ነገሮችን ሁሉ በሎጂክ ብቻ የሚዳኝ በፍርድ ህግ ውስጥ ፍርድ ብቻ አይደለም ያለው።